ሰላም ሰላም ውድና የተከበራችሁ ውድ ናሂቱብ ቻናል ቤተሰቦቼ እንዴት ናችሁ? እንዴት ከረማችሁ? ደህና ናችሁ ወይ? እኔ ያሉ እግዚአብሔር ይመስገን ሰላም ነኝ ውዶቼ። እናንተም ባላችሁበት ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። እንግዲህ እኔ ጠፍቼ ነበር፣ ዩቱብ ላይ እየሰራሁም አልነበረም። ከብዙ ወራቶች መጥፋት አሁን ብቅ ብያለሁ ማለት ነው። አንድ አስር ወርና አስራ አንድ ወር ይሆነኛል። ያም የጠፋሁበት በምክንያት ነው ውዶቼ እንግዲህ ለናሂቱብ ቻናል አዲስ የሆናችሁ ላይክ፣ ኮሜንት፣ ሼር እንዲሁም ሰብስክራይብ ያደረጋችሁ አበረታቱ። ቤተሰብ የሆናችሁ ደግሞ ነባሮች፣ ላይክ እና ሸር ያደረጋችሁ አበረታቱ። ሚንቶቼ ዛሬ እንግዲህ በአዲስ ርዕስ መጥቻለሁ። ሰላም ሰላም፣ ውድና የተከበራችሁ ውድ ናሂቱብ ቻናል ቤተሰቦች እንዴት ናችሁ? እንዴት ካረማችሁ? አሉን እግዚአብሔር ይመስገን ሰላም ነኝ። እንግዲህ ውዶች እንግዲህ ከኔ ይቅርታ ተቋርጦ ነበረ። ለማዋራው ነገሮች እጠነቀቃለሁ። ለቃላቶች የምጠነቀቃለሁ። ሁላችሁም ብትሆኑ ቪዲዮ ስትሰሩ ለቃላታችሁ ተጠንቀቃችሁ መርጣችሁ ሀውሩ። ምክንያቱም ያው ይሄ ነገር ፕራንክ ሊሆን ይችላል ብዬ አስባለሁ። ምክንያቱም ፕራንክ ሊሆን ይችላል ብዬ ያሰብኩበት መንገድ እንዴት አባቷ ቤተሰቦቿ ድረስ ሲሄዱ፣ እንዴት በዚህ በተልካሻ ነገር አብረው ቆመው አየኋቸው፣ እየተሳሳሙ ነው ነው። እንግዲህ እሱ ቃላቱ እንደዛ ነው ዩቱብ ደግሞ እንዳይገጨኝ ታሁን ቀደም እንደዚህ ስለ ሄለን ተንዳልክ ጋር አሰርቼ ኮፕራይት ተልኮብኛል እና እኔ በነገራችን ላይ ሄለን ታሳዝነኛል። አመናችሁም አላመናችሁም አንደኛ ገፍታል ብዬ ነው የማስበው። እናቲ ተናቲ ጋር ያላትን ፍቅር ሳጨርስ ነው እንግዲህ እናቲ ወጥቶ እንደተናገረው እንደሰማችሁ አንዳንዴ። እህል ብቻ ጦር ያለው የሚመስለን ሰዎች ብዙዎች ነን። ፍቅርም ግፍ አለው። ስለ እውነት መግፋት፣ ሰውን መግፋት በሰፈሩት ቁና ልክ ይሰፈራል። ለማንም መጫዋቻ ሆናችሁ ነው የምትቀሩት። ትጀምራላችሁ፣ ህይወት ታቋርጣላችሁ፣ ትጀምራላችሁ፣ ታቋርጣላችሁ። ምንም የሚሳካ የሚባል ህይወት የለም፣ አትኖሩም እውነት ለመናገር። ምክንያቱም ያ ሰው እየወደዳችሁ አታችሁ እናንተን አቶ ያ ሰው የበላውን መከራ ግድ እናንተ መቅመስ አለባችሁ። ገባችሁ? አፍቅራችሁ ማጣት አለባችሁ። የዛ ሰው ህመም እንዲሰማችሁ ማለት ነው፣ ያጣችሁት የገፋችሁት ሰው ህመም እንዲሰማችሁ። ይሄኛው ሰው ደግሞ እናንተን ይገፋችኋል። ፍቅር ምን እንደሆነ ያን ጊዜ ይገባችኋል። እና ሄለን አሁንም የገጠማት ያ ነው ብዬ ነው የማስበው፣ ስለ እውነት ለመናገር አንደኛ እኔ ሄለን ትክክለኛ ትዳር ይዛ ትቀጥላለች ብዬ እኔ አላስብም። ቢሆንላት ደስ ይለኛል። ለምን ብትሉ የብዙ ወንዶችን ባህሪያት ነው የምትለማመደው። ታውቃላችሁ፣ እንዲህ አይነት ሰው ደግሞ ምንም ቋሚ የሚባል ትዳር አይይዝም። ለምን ልቧ ወላዋይ ይሆናል። ገባችሁ እዛ ጋር ሁሉ ስለዚህ ሄለን እንዳያችኋት፣ እዛም ልጥፍ፣ እዛም ልጥፍ ነች። ተሁሉም ተግባባለ። በጣም ተግባቢ ናት። በጣም አክቲቭ ናት። እናቀታለ። ነገር ግን ለህይወቷ በጣም ትክክለኛ መንገድ እየተጓዘች አይደለም። ምንም ዩቲዩብ ሰሪ ብትሆን ራሱ መልመድ ማን፣ ምን መሆን እንዳለባት ማወቅ አለባት ብዬ አስባለሁ። ያገኙት ወንድ ላይ ከዛም ልጥፍ ከዚህም ልጥፍ ልቧ ይወላውላል፣ ገባቸው። ስለዚህ እሷ እኮ በእህትነት በንጹህ ልቧ ነው የምትቀርባቸው። በሌላ ትመኛቸው ትችላለች። የራሷ የሆነ ሰው አንድ ሰው ነው ልታገባ የምትችለው። እነዛኛዎቹን ወንዶች ደግሞ የምትቀርባቸው በሌላ ሊሆን ይችላል፣ በእህትነት ማለት ነው። እን ወንድ ደግሞ የኔ የምትለው ሰው እንደዛ ብሎ አይረዳትም፣ ገባቸው። እኔ በጣም ነው የምታሳዝነኝ። በተለይ በተለይ እኔ ያ እኔ ምንም ደስ አይለኝም። እንዴው እግዚአብሔር ምስክሬ እንዴ ምዬ መናገር እችላለሁ በጣም ቅልብ ልብ አላጨራሽ ተቅለበለበ እኔ አንዳንዴ ህይወት እኛ ሴቶች እድሜ ምናምን የሚባል ነገር አለ ኖ የማን ነው እድሜ ለምን መቶ አመት እድሜ አይሆን አይኖረሽም የሚሆንሽን ሰው ነው መርጠሽ ማግባት ያለብሽ ማያት ማያት አለብሽ ትዳር ደግሞ ማለት ገብቶ የምትወጭበት አይደለም ትዳር ከባድ ነው አይደል ገብቶ ዝምብላችሁ ለሁለት ቀን ለሶስት ቀን አድራችሁ የምትወጡበት ቤት አይደለም ትዳር ማለት እስከ ህይወት ፍጻሜያችሁ ቢልላችሁ እግዚአብሔር ቢፈቅድ እስከ እስከ ህይወት ፍጻሜያችሁ የሚሆን ትዳር ልታገኙ ስለምትችሉ አስተውላችሁ ያን ሰው በደንብ ማወቅ አለባችሁ። ከጀርባው ምን አለ የሚለውን ማጥናት አለባችሁ። ሄለን አሁን በጣም ቸኩላል፣ ልጁም በጣም ቸኮላል። እኔ ከጀምሮ አሁን እስካሉበት እየተከታተልኳቸው ነው። ቪዲዮ ግን አልሰራሁም፣ መስራት አልፈለግኩም። አሁን ግን በጣም አሳዝነችኝ ታውቃላችሁ። የእውነት አንደኛ ጓደኛዋም ጥፋተኛ ናት ብዬ ነው የማስበው። ማን ነው ስሟ? እዛ አገራቸው ሄዳ አርባ ምንጭ ሄዳ አይደለ ደውሎ እንደዚህ እንደዚህ ነው ብሎ ሲል ኖ የሀገራቸውን ባህል ታቃለ። ከሽማግሌ ሳይገባ በፊት ምንም ባል ቀድሞ እንደማይመጣ ያቃ፣ ታቃለ። ቀድማ ዛ እንዲገባ እራሱ መከልከል ትችል ነበረ። ጓደኛዋ የሄለን ጓደኛ ማለት ነው። የሀገራቸውን ባህል አባትና እናቶቻቸው እናቶቿ እንዴት ከብዷቸው እንደተቀበሉት አይታችኋል። ከሩቅ አገር ከአዲስ አበባ ስለመጣ ከብዷቸው ነው እንጂ ባህሉ እንደማይፈቅድ እነሱ ተናግረውታል። ግን መመለስ ደግሞ ከበዳቸው። አንደኛ ደግሞ የሴት ልጃቸው አንድ እሷ ስለሆነ እንድትከፋባቸው አልፈለጉም። አንደኛ ሄለንም አትፈቅድም። ግን ጓደኛዋ ደውላ ለሄለን አይ እንደዚህ እንደዚህ ብሏል፣ ያብ መጥቷል፣ ምን ላድርግ ብላ ወደ ሄለን መደወል ነበረባት። ለምን አሁን አንገት ማስደፋት ነው የሚሆነው ብዬ ነው አስበው። ለምን በጊዜው መጣ? በጣም አክብሮ እንዴ! ሌላው ይቅር፣ በወልቸር ለቆች ያለው አባቱ ያሳዝነው አያሳዝነው? እውነት ለመናገር ሄለን ይተዋት። ለቤተሰቦቿ እራሱ ክብር አይኖረውም። በዚህ ልክ ክብር ሰጥቷቸው ሳይውል ሳያደር ደግሞ ክብራቸውን እንደዝህ አንገት አስደፍቷቸው የድሮ ፍቅረኛውን ጠርቶ እዚሁ አርባ ምንጭ ይዞ መምጣት ማለት በጣም እኮ ያሳፍራል ጋይስ። የእውነት እኔ ለሄልን አፈርኩ፣ ማርያም ለሄልን አፈርኩ፣ ለቤተሰቦቿ ራሱ እኔ አፈርኩ። እውነት የእውነት ከሆነ ነው የምላችሁ የሄለን የእውነት ሀብያ በሚባለው ፍቅረኛውን ከሆነ የጠራው ደግሞ እንደምታየት በጣም ስትሬስ ሆኗል ልጁ። ሄለንን እንደዚህ እየገፈተረ በጥፍ እየመታት ነበር። አይታችኋል? ሄለን ጓደኛ ላይ ራሱ እንዴት እንደሚጮህ አይታችኋል? ክብር ሲጫታ ክብር ያት እያለች ነው ነው የድሮ ፍቅረኛውን ማለት የእውነት ነው የተቃጠልኩል። በሄለን ቦታ ላይ ራሴን ሳደርገው የኔ ጅንጅን ቢሆን እሱ የኔ አረ እግዚአብሔርን አልችልም። በጣም ነው እንዴ ለዚህ ሄለን ለዛው ትግስት ሰጥቷታል ታግሳለኝ እኔ ግን ሄለንን ያደረጋት መረማመጃ ድልድይ ነው እንጂ ያደረጋት ፈልጓት አፍቅሯት አይመስለኝም፣ ስለ እውነት ለመናገር ለምን ብትሉ፣ ያችኛዋ ፍቅረኛዋ ተጣልተው ተለያይቶ ነው ወደ ሄለን የመጣው። ገባችሁ? ያችኛዋን አስቀንቶ ወደ እሱ እንድትመጣ ድልድይ መረማመጃ ነው እንጂ ያደረጋት። ሄለንን ቢያፈቅራት፣ ስለ እውነት ለመናገር እንትን አይላትም ነበረ አሁን ያንን ከእንትና ጋር ከልዑል ጋር ቆመሽ አየሁሽ ተሳሳማችሁ። ነው እንግዲህ መሰለኝ እንደ ዩቱብ ደግሞ እንዳያቃጥለኝ እንዳይ እንዳይገጨኝ ኮፒራይት እንዳይዘኝ ማለት ነውና፣ ቪዲዮን አይታችሁታል እናንተም። እኔ ልብስቲክ ምናምን አንገቱ ላይ ያለ ልጁ፣ በእውነቱ ሄለንም አበዛችሁ። የእውነት ሄለን አበዝተዋል። እኔ እንጃ ሄለን ጥሩ ህይወት ይኖራታል ብዬ አላቅም እና ሄለንም ወደ ራሷ ተመልሳ የኔ የምትለውን ሰው መርጣ ለአንድ ሰው ታምና መኖር አለባት። አንደኛ እኔ እየጠረጠርኳት ሳይሆን እነሱ ኮ ልዑልና ሄለን ፕራንክ ሊያደርጉትም ሊሆን ይችላል። እሱ ግን ቦታ ሰጥቷት ሊያስጨርሳት አልቻለም። እኔ እንደሚመስለኝ ሄለንን ሊበቀል ነው። እዛ ድረስ የሄደው በጉንስቡ። ይሄ ልዑልም ሄደ፣ ከዛ ከሄለን ጋር እሱ ሄለንን እዛ ውስጥ ስላገኘቻቸው ስላዋረደችው፣ ስላጋለጡት እሷን ደሞ ሊያዋርድ ነው የመጣው። አለቀ። ልዑል እናንተና አንድ ላይ ሆኑ ታዩ። ከዛ የፍቅረኛውን ጠርቷ መጣ። በቃ የሄለንን ሞራል መንካት ነው የፈለገው። አልጋ ውስጥ አልጋ ቤት ከመገኘት ና እስኪ አብሮ ቆሞ ከመታየት የቱ ይከብዳል? ሴትም ለማንኛውም ለውን አልጋ ቤት ነው አይደለ። ሄለን ያናልፈዋል። ለማንኛውም ሄለን እኔ እግዚአብሔርን እኔ እውነት ከሆነ ወይ ወደ ናት ተመለሽ ወይ ወደ እንዳልክ ተመለሽ። ናቲም ራሱ እኔ ፍቅር ገፍተሻል ነው የሚለው። አንቺ በቃ የናቲ ፍቅር ገፍተሻል። የገፋ ሰው ደግሞ ይገፋል። ገና ብዙ መከራ እየያል። እውነት ለመናገር እህል ብቻ አይደለም ጦር ያለው። በነገራችን ላይ ፍቅርም ጦር ግፍ አለው። ገባችሁ? ሰው ተገፊ ሁኑ እንጂ ሰውን አትግፉ። ናቲ ወጥቶ እንደተናገሩ ሰምታችኋል በባለፈው። እና ሄለን ወደ ራስሽ ተመለሽ። ወንድ ልጅ ጉልበት ላይ ደግሞ አትደፊ። በፈጠረሽ ሴት ነሽ፣ ክብርሽን ጠብቂ። አንቺ እኮ ተወዳጅ ነሽ። ገባሽ? እንዲህ ወንድ ላይ ሆነሽ እንዲ ኝኝኝኝ አት ቤተ እንደዛ አታልቅሽ። በቃ ቤተሰቦችሽም ክብር ይኖረሽ፣ አንችም ተከበሪ አንችን ያለው ይመጣል። ደግሞ የዚህ የያብ ያብ ነው ስሙ ራሱ አያያዝልኝም፣ በነገራችን ላይ ፍቅረኛው ደግሞ የሆነ ቅልብልብ ናት። የእውነት የሆነ ስርአት የሚባል ነገር የላትም፣ ስርአት የጎደላት ናት። ያብን ሲያናገሩ እሷ ጠልቃ እንደርጎ ዝም ብጠለቅ ትላለች። ለማንኛውም ሄለን ወደ ራስሽ ተመለሽ፣ የኔ ቆንጆ።